የከተማው መናኝ በይነገር ጌታቸው ኤልያስ ከመጽሐፍ ቅዱስ ታሪኮች የሐዋርያው ጳውሎስ ሕይወት እንደሚማርከው አስቀድመን ተመልክተናል። ከዚያ ከፍ ብሎም በሐዋርያው ልክ ፈጣሬን ለማምለክ ለምን እሰንፋለሁ የሚል ጥያቄ እንደነበረው የቅርብ ጓደኛው ዘካርያስ ጌታውን ያስረዳል። የቅዱስ ጳውሎስ ካላዋቂነት ወደ አዋቂነት መሸጋገር፣ ብሎም ለአሕዛብ መምህር ሆኖ መሾም ለኤልያስ ተራተረክ አይደለም። እንደ ዘካርያስ ገለጻ ኤልያስ በትጋቴ መጠን የእግዚአብሔር እውቀት ይገለጥልኛል የሚል አመለካከት ነበረው። ይህ እምነቱ ምን ያህል የጸና እንደ ነበረ የምንረዳው የቤት ሠራተኛው ጀማነሽን ትዝታ ስናዳምጥ ነው። አንድ ቀን ጀማነሽ ነይ ብሎ መጽሐፍ ቅዱስ ሰጠኝ። ማንበብ እንደማልችል ስለሚያውቅ ምን ላድርገው አልኩት አንበቢው ሲለኝ እየቀለደ ነበር የመሰለኝ ስቄ ተቀብዬ የት ላስቀምጥል ስለው የምሬን ነው አንብቢው አለኝ ማንበብ እኮ አልችልም ኤልያስ አልኩት በመጽሐፉ በእውነት የምታምኝ ከሆነ እግዚአብሔር ቃሉን ይገልጥልሻል ብሎ መከረኝ በእርግጥ እኔም ከዛ በኋላ ስላልገፋውበት እንዲህ ነው ማለት አልችልም የእሱ እምነት ግን ያስደንቀኝ ነበር ኤልያስ በቀን ቢያንስ ለሁለት ሰዓት ያህል ተንበርክኮ ይጸልይ እንደ ነበር። ከአራት ዓመት በላይ በቤቱ ያገለገለችው ጀማነሽ ትናገራለች እንዲሁኜ ወደ ስቱዲዮ ስገባ አይደክመኝም የሚል እንደነበርም ታስታውሳለች። ለቀናት ከስቱዲዮ አለመውጣቱ ብቻ ሳይሆን ምግብ ከበላው ይደክመኛል እያለ ጾሙን ውሎ ያድር እንደነበር ትጠቅሳለች። ብዙ ተከራክራው ታውቃለች። አንድ ሾርባ ስድስት እና ሰባት ጊዜ አሙቄ የለት ፉት ሳይል ውሎ የሚያድርበት አጋጣሚ ብዙ ነበረም ትላለች። ለጀማነሽ የሚገርማት ግን ሰው ሳይበላ እንዴት ያን ያህል ብርታት ይኖረዋል የሚለው ነው። በተጋድሎ ውስጥ ይህን መሰሉ ልማድ ተመስጦ ይባላል። በአካል ላይ ሰልጥኖ ሰዋዊ ነገርን መርሳት ማለት ነው። ልቦናዊ ተጋዳሊ አስቀድመን እንደ ጠቀስነው ነው። ለፈጣሪው የሚገዛውም ሆነ የሚሰግደው ወደ ቤት አምልኮ አቅንቶ አይደለም። ይልቁንስ ልቦናውን ቤተ መቅደስ ያደርገዋል። ምድራዊውን ሕይወት ትቶ በተመስጦ ልዕለ ተፈጥሮ የሆነን ኃይል ለማግኘት ይባትላል። የኤልያስ ምኞት ከሐዋርያው የተቀዳ እንደመሆኑ መጠን ግቡ ከዚህ የሚርቅ አይደለም። ይሁን እንጂ ጉዞው እስከየት እንደዘለቀ ማናችንም እርግጠኛ አይደለንም። በእርግጥ ወደ ውስጡ ባደረገው ጉዞ የአሕዛብ መምህር የነበረውን የቅዱስ ጳውሎስን የመጽሐፍ ቅዱስ አረዳድ ለመላበስ ሲጥር ተስተውሏል። ብሉያዊ ታሪኮችን በግጥም ሥራዎቹ ውስጥ እያነሳ በአዲስ መንገድ አስተምሯል። አሮጌ ያለውን ማንነቱን አውልቆም አዲስ ሰውነትን ተላብሷል። በየትኛውም ዘመን ያለ ተጋዳሊ የመጨረሻ ግቡ መሰሎቹን አርነት ማውጣት ነው። እንዲህ ያለው ውጤት በብሉያዊው ገድል ውስጥ ኪዳን የሚል ክፍልን ይዞ ብቻውን እንመለከተዋለን። የዘመናዊ ዓለም ተጋዳሊ ግን ለዚህ አልታደለም። መውጣት መውረዱ አገኘውት የሚለውን የኢየሱስ መስቀል ተሸክሞ መንከራተቱ በልቦናው ነውና ትሩፋቱ በላይኛው ልክ አይዘከርም። ኤልያስ እንደ አንድ የዘመናችን ተጋዳሊ እሱን የመሰሉትን አርነት ማውጣቱ እሙን ነው። በፕሮቴስታንት ሃይማኖት ውስጥ አሁን አሁን እየተበራከተ የመጣው ዘፈን ከእግዚአብሔር ቃል ካልወጣ ኃጢአት አይደለም የሚል አስተምህሮም ለዚህ ማሳያ ነው። ዛሬ የአብነቱ ብላቴና የውግዘት መስቀላቸውን የተሸከመላቸው አላፍ ወጣቶች ዘፈን ኃጢአት አይደለም ብለው መድረኩን ተቆጣጥረዋል። ትላንት ሙዚቃ ምንፍቅና ነው ያሉም አሁን በኤልያስ የልቦና ተጋድሎ ነጻነታቸውን እንዳወጁ ይናገሩ ይዘዋል። መሠረታዊ ጉዳይ ነፃ መውጣታቸው ብቻ አይደለም። ይልቁንስ በምንና ከምን ነፃ እንደወጡ በወጉ ሊመረመር ይገባዋል። በምን የሚለው ጥያቄ እናስቀድም። በሀገራችን ያለው የሙዚቃ አድማጭ ስለ ኤልያስ መልካ የሕይወት መንገድ ሲያወራ አንድ ያልተጻፈ አረፍተ ነገርን ያነባል። እሱም ኤልያስ መልካ ፈላስፋ ነው ይላል። ፈላስፋ ነው መባሉ ብቻውን አይደለም፣ ሃይማኖት የለውም የሚል ተጎታችን አስከትሏል። የእንቆቅልሹ መሰረት ከፍ ተብሎ የተጠቀሰው የነፃነት ዳር ድንበሩ ሰፊ መሆን ነው። በእርግጥም ነጻነት በሃይማኖትም ሆነ በፍልስፍና ውስጥ ትልቅ የመሟገቻ ነጥብ ተደርጎ ይወሰዳል። ሃይማኖተኛ ሰው ለአምላኩ ታዛዥ መሆንን እንደ ነጻነት ይቆጥራል። ከዚህ በተቃራኒው ጥቂት የማይባሉ የፍልስፍና ንድፈ ሀሳቦች ሃይማኖት ማህበረሰቡን አጉሮ የያዘ ወህኒ ቤት መሆኑን ይገልጻሉ። ከፍ ሲልም ሃይማኖት አመክንያዊ ባለመሆኑ የፍልስፍና ተቃራኒ ነው ይላሉ። ሃይማኖትን ለጥንታዊው ሰው ሰጥተው ፍልስፍናን ለዘመናዊው ዓለም ያቀዳጃሉ። ክርክሩ ግን በዚህ ብቻ የተቀነበበ አይደለም። ከወዲያኛው ወገን ያሉ ምሁራን የሁሉም ነገር መነሻው የነገረ ፍጥረት ሀቲት ወይም ሚቴዎሎጂ በመሆኑ ፍልስፍናም የሃይማኖት እስረኛ እንጂ ሌላ አይደለም የሚል አስተያየት ይሰነዝራሉ። የዚህ ጎራ ሰዎች ደግሞ ፍልስፍና የሃይማኖት ባሪያ ነው ብለውም አያቆሙም። ነገረ ፍጥረት በራሱ ፍልስፍና አይደለም ወይ ብለው ይጠይቃሉ። ነገሩን ለአረዳድ እንዲመቸን ነጣጥለን እንመልከተው። ዝነኛው ሌቪ ብሮሃል የነገር ሃይማኖት አቲቶች ለፍልስፍና ጸር መሆናቸውን ከሚተነትኑት ተርታ ይመደባል። እምነት ውስጥ አመክኗዊነት የለም ብሎ ይከራከራል። እንዲህ ያለው አመለካከት በሱ በኩል ተደጋግሞ ይጠቀስ እንጂ ከአደባባይ ቁመው የሚሟገቱት ግን ብዙ ናቸው። አሜሪካዊው የሥነሰብ ተመራማሪ ፓውል ራዲን ነገረ ሚትን ወይም ሃይማኖትን ለቀደመው ሰው መገለጫ አድርጎ የሚቆጥረው ሲሆን ፍልስፍናን የዘመናዊ ዓለም ስጦታ ነው ይላል። ፕሪሚቲቭ ማን አዝ ፊሎዞፈር በተሰኘው መጽሐፉም የቀደመው ዘመን ሰው የተሰጠውን ነገር ከማመን ውጪ ሌላ ሙከራ አለማድረጉን ይጠቅሳል። ለምን ማለት የተጀመረውም በጊዜ ሂደት መሆኑን ያወሳል። ራዲን ለምን የሚል ጥያቄን አንስቶ ምላሹን ማሰላሰል የጀመረው የሰው ልጅ የፍልስፍና መነሻ ነው ይላል። ዓለም የሁለቱን ሰልፈኛ ምሁራን አስተያየት አዳምጣ ለፍርድ የምትቸኩል አልሆነችም። ጀርመናዊ የፍልስፍና ሰው ኤርነስት ካሲር ወደ መድረኩ የመጣውም ለዚህ ነው። ካሲር ከቀደሙት በጥቂቱ ለመለየት ሲሞክር ነገረ ፍጥረት ወይም ሚት ራሱን የቻለ አመክንዮና ሳይንስ እንዳለው ያብራራል። ዘ ፊሎሶፊ ኦፍ ሲምቦሊክ ፎርምስ በተሰኘው ድርሳኑም ሚዛኑን ካላስተካከል ነው ሳይንስና ሃይማኖት ፈጽሞ ተቃርኗዊ መሆናቸው እሙን ነው ይላል። ይሁን እንጂ ነገረ ፍጥረትን የጥንታዊ ሰው መገለጫ ብቻ ነው ብሎ አይቀበልም። ካሲር ጀርመንን ይዞ ወደ ሁለተኛው ዓለም ጦርነት የገባው አዶልፍ ሂትለር የተጠቀመበትን የአርያን ዘርነና አስተሳሰብ ሚት የጥንታዊ ሰው መገለጫ ብቻ ነው የሚለውን ሙግት ፉርሽ እንዳደረገው ያስረዳል። ሚትና ፍልስፍና ተቃርናዊ ናቸው የሚልን አስተያየት የሚሰነዝሩ ወገኖች ከሞላ ጎደል ሃይማኖት ለአመክንዮአዊነትና የሳይንስ ስበት ማዕከል ለሆነው ቤተ ሙከራ ቦታ እንደሌለው የሚያብራሩ ናቸው። የዚህ ወገን ስህተት የሚፈልቀውም ከእንዲህ ያለው የተሳሳተ አቋም ስር ነው። ሃይማኖታዊ ትርክት በእርግጥም የሚታይ የሚዳሰስ አሊያም በቤተ ሙከራ የሚረጋገጥን ሐሳብ ላይሸከም ይችላል። የእግዚአብሔር መኖር በምስክሮቹ እንጂ በማየት ማረጋገጥ ያዳግታል። ይህ ማለት ግን ኢሳይንሳዊ ተደርጎ የሚቆጠርም አይደለም። ምክንያቱም ሳይንስ በራሱ ኢሳይንሳዊ ሁኗል። ኢሳይንሳዊ ሁኗል ማለት ሁሉንም ነገር በቤተ ሙከራ አረጋግጣለሁ የሚለው ሳይንሳዊ አስተሳሰብ መሟሸሹን ያረጋግጣል። የሚትና ፍልስፍና ተቃርናዊ ናቸው ሀቲት በዚህ መንገድ ከተሰበረ በኋላ የሚቀርበው ሌላው ጥያቄ ማን ከማን ይበልጣል የሚለው ነው። ሃይማኖት ፍልስፍናን ወለደ ወይንስ ፍልስፍና ለሃይማኖት መሰረት ሆነ? እዚህ ቦታ እጓለ ገብረ ዮሐንስ ከዘመን ጋር የሚዋደድን መልስ ይሰነዝራሉ። የፍልስፍና ማደሪያው ህሊና መሆኑን ጠቅሰውም እንዲህ ይላሉ፣ ሃይማኖት ጸረ ህሊና ወይም ሕይንተ ህሊና ሆኖ የሚቆም ነገር አይደለም፣ መልእክተ ህሊና ነው እንጂ። ግንኙነታቸው የላይና የታች ነው። የህሊና ለአላይ ደረጃ ሃይማኖት ይባላል። ወደ ሁለተኛው ደረጃ መውጣት የሚቻለው ግን የመጀመሪያው ተረግጦ ነው። መዝለል አይቻልም። የአዋቂ ተግባር አይደለም። በታችም እንዳለ መቅረትን የሚመኝ ቅን ሰው የለም ከእልህኛው በቀር ይላሉ። የጓለ ማብራሪያ ለብዙሃኑ ግልጽ የሚሆነው በምሳሌያቸው ነው። በአራተኛው ክፍለ ዘመን ይኖር የነበረ ሊባኖ ሳያ የሚባል ፈላስፋ ነበር ይላሉ ጓለ። ይህ ፈላስፋ ከተማሪዎችህ ያንተን ወንበር ማን የሚይዝ ይመስልሃል ቢባል፣ ወደ ክርስትና ተሻገረ እንጂ ዮሐንስ ነበር ማለቱን ይጠቅሳሉ። በክርስትና ሃይማኖት ውስጥ ትልቅ የሚባለውን ሊቁን ዮሐንስ አፈወርቅም ሲያስታውሱ የቀድሞ የቅዱስ ስላሴ መንፈሳዊ ኮሌጅ መምህሩ አብነት ሃይማኖት የፍልስፍና የበላይ እንጂ የበታች አለመሆኑን ያሳያል። መዳረሻችን ግን ይህ አይደለም። ፌርማታችን ኤልያስ ራሱንም ሆነ ተከታዮችን ነፃ ለማውጣት የሞከረው በፍልስፍና መንገድ አምርቶ ነው ወይንስ ሃይማኖተኛ ሆኖ የሚለው ነው። ምላሹ ለሁለቱም እኩል እድልን ይሰጣል። ሃይማኖትና ፍልስፍና ድንበር ጥሰው በተዋሃዱበት ዓለም ውስጥ የኢትዮጵያዊውን ሙዚቀኛ በአንዱ ብቻ ልስፈረው ማለት ያዳግታል። በእርግጥ ኤልያስ ፍልስፍና አምርሮ እንደሚጠላ ይታወቃል። መጥላቱ ግን እሱን ንጹሕ አያደርገውም። ራሱም እንደሚነግረን መጽሐፍ ቅዱስ ለሁሉም ነገር ምላሽ አለው ብሎ ከማመኑ በፊት ጥሩ የሚባል የፍልስፍና መጽሐፍትን አንባቢ ነበር። ለውጡ በእጓለ አብነት ውስጥ የተጠቀሰውን የሊቁ ዮሐንስ የሕይወት መንገድ ያስታውሳል። ግን መልሳችን በእንዲህ ያለ ተአምራዊ ለውጥ ውስጥ ብቻ አይመዘንም። ነገሩን ከዘመናዊ ዓለም አረዳድ አንጻር መፈተሽ ያሻል። ፍልስፍና፣ ሳይንስ፣ አመክናዊነትና ምልከት አንችረው አማኙ ነዋል። ሃይማኖት የአመክናዊ ነው መባሉ አብቅቶ የምክንያታዊነት መገለጫ ተደርጓል። ዛሬ ዛሬ የዘመናዊነት ጅማሮ ዘመን አብረ ሳይሆን ነገረ ፍጥረት ነው የሚሉ ምሁራን ተበራክተዋል። የሰው ልጅ አዳዲስ ቴክኖሎጂዎችን ፈጠርኩ ቢልም በዚህ ዓለም ላይ ምንም አዲስ ነገር እንደሌለ በታላቁ መጽሐፍ ሰፍሯል። ፍጥረት ሁሉ ከፈጣሪ በታች መሆኑም ተረጋግጧል። ይህ ደግሞ ፍልስፍና ከሃይማኖት የተለየና ተቃራኒ ቢመስልም መነሻና መድረሻው ግን ርቆ አለመራቁን ያረጋግጣል። ኤልያስ አንድም ፈላስፋ አንድም ሃይማኖተኛ ነው ስንል እሱ በሚያምነው እግዚአብሔር ላይ ማሳመጻችን እሱ በሚያምነው እግዚአብሔር ላይ ማሳመጻችን አይደለም። ይልቁንስ ሀለወተ እግዚአብሔርንና ሃይማኖታዊ ስርዓቱን የተረዳበት መንገድ የራሷ መክኔዮ እውነትና ስነ ምግባር ስላለው ነው። የኤልያስን ሃይማኖተኝነት የሚያውጀው ከላይ ያነሳነው ተጠይቃዊ አካሄድ ብቻ አይደለም። ራሱም ከለዛ የራዲዮ ፕሮግራም ጋር በነበረው ቆይታ ሃይማኖት አለኝ የምከተለው አንድ የሆነውን የእግዚአብሔር ስርዓት ነው ብሏል። እንዲህ ያለው አጭር ምላሽ በይደር ያቆየነውን ጥያቄ በወጉ ለመመለስ እድል ይፈጥራል። ውዙፉን ጥያቄ ላስታውስ። ኤልያስ መልካ ራሱንም ሆነ ተከታዮችን ነጻ ለማውጣት የሞከረው ከምንድ ነው? የአብነቱ ብላቴና የእግዚአብሔር ባሪያ መሆንን እንደ ነጻነት የሚቆጥር ሰው ነው። ከዚያ አንጻር ካደገበት የእምነት ተቋም መውጣቱም ሆነ ሌላ ሃይማኖትን አለመቀላቀሉ ሃይማኖት የለሽ ነው ለማለት በቂ መከራከሪያ አይሆንም። በእኔ አረዳድ ከፍ ብለን ያነሳናቸው ጉዳዮች ነፍስ ዘርተው ስጋ ለብሰው ህልው የሚሆኑት እዚህ ስፍራ ላይ ነው። ኤልያስ ከዓለማዊ ሙዚቃ ጅማሮው ዘመን አንስቶ ከነባሩ ልማድ ጋር እየተላተመ ወደፊት ቢጓዝም ከምን ነፃ ለመውጣት እንደፈለገ ግን በይፋ ለመናገር 15 ዓመት ፈጅቶበታል። ጊዜው 28 ነው። በመድረክም በስቱዲዮ ስራም እንደቀደመው ዘመን በብዛት ያልተመለከት ነው። ኤልያስ መልካ በአዲስ አልበም ተከስቷል። ድምፃዊዋ ብስራት ኃይለ ማርያም የአልበሙ መጠሪያ ደግሞ ከምን ነፃ ልውጣ ይሰኛል። ስሙ ብቻ ሳይሆን ይዘቱም ጠጠር ይላል። ሙዚቃዊ ስሪቱም ከቀደመው የተለየ ሆኗል። ከምንም በላይ ግን የኤልያስን የነጻነት ጥያቄ ፍንትው አድርጎ ያሳያል። መዘመር እንዲህ መዝፈን እንዲህ የሚለው ሙዚቃ ውስጥ የሚከተሉትን ስንኞች እናዳምጣቸዋለን። እንዲያው በሰው ወግ ብቻ ባሉኝ ሚዛን በፍርጃ በራስ ህግ በአይን እይታ አይጥፋ የልቤ ደስታ። ሙዚቃው የግጥሙን ደራሲና ልቦና ይገልጣል። መገፋትና መሳደዱ ለምን እንደነበር ያውሳል። የልቤ ደስታ በሰው ወግ አይጠፋም ብሎ ተጋድሎ? ስለሚያምነው ፈጣሪው እንደነበር ይለፋል። ግጭቱ ከማን ጋር እንደሆነ ግልጽ ነው። ሰዋዊው ወግ የልቡን ደስታ ሊነጥቅ ሲታገለው መቆየቱን ስለሚጠቅስ ስንኞቹ ዝምተኛ የድል ዘፈን አርግዘዋል። በፈጣሪ ሳይሆን በራስ ህግ፣ በአምላክ ሳይሆን በግል ሚዛን ልትለኩኝ ብትሞክሩም አልተሳካላችሁም ይላል። የሐሳቡ መነሻ መጽሐፍ ቅዱስ እንጂ ምናባዊ አይደለም። የማርቆስ ወንጌል ምዕራፍ 7 ከ7 እስከ 9 እንዲህ ይላል የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። የእግዚአብሔርን ትእዛዛት ትታችሁ የሰውን ወግ ታጠብቃላችሁ። ደግሞም እንዲህ አላቸው፣ የራሳችሁን ወግ ትጠብቁ የእግዚአብሔርን ትእዛዝ ልታፈርሱ ይገባልን? የኤልያስ የተጋድሎ ማጠንጠኛ ከዚህ ኃይለ ቃል ይቀዳል። በእሷ አረዳድ በአገራችን ያሉ የእምነት ተቋማት የሰው ሥርዓት ውጤቶች እንጂ ሰማያዊ አይደሉም። ይህ ደግሞ መዝሙርና ዘፈንን ጨምሮ ሌሎች መጽሐፍ ቅዱሳዊ አስተምህሮቶችን ባልተገባ መንገድ እንዲረዱ አድርጓቸዋል ብሎ ያምናል። ኤልያስ የራሱን ጥያቄዎች ይጨምር እንጂ ሙግቱ ግለሰባዊ አልነበረም። ከምት ዓመታት በፊት በእኛም ሆነ በአውሮፓ ተመሳሳይ ተጋድሎዎች ተካሂደዋል። ፈተናው የከበደው የምዕራቡ ዓለም ከነባሩ ልማድ ጋር ተኳርፎ አዲስ ስርዓትን ለማበጀት ሞክሯል። ኢትዮጵያ ውስጥ የነበሩ የዚያ ዘመን የልማድ አመጸኞች ግን የፍላጎታቸው ባሪያ እንደሆኑ ወደ መቃብር ወርደዋል። በዚህ የተነሳም ከ 13 ኛው መቶ ክፍለ ዘመን አንስቶ እስካሁን ድረስ በነባሩ ሃይማኖታዊ ልማድ ላይ ጥያቄ ያነሱ ሰዎች ተገቢ ምላሽ ያገኙ አይመስሉም። እዚህ ላይ አንድ ነገር ልብ ማለት ያስፈልጋል። ሰዋዊ ወግን መቃወም የትኛውም ለሃይማኖቱ የሚተጋ ሰው የሚያልፍበት የህይወት መስመር ነው። አሳዳጅና ተሳዳጅ የሚፈጠረው ለምን ተከለከልኩ አሊያም ከእኔ የተለየ ኃጢአት ነው ማለት ሲጀመር ነው። ኤልያስ ሁለቱም ጠባያት የሚታይበት ተጋዳሊ ነበር። በቀደመ ዘመኑን በየቦታው ሲወገዝ ዝምታን መርጧል። በኋላ ላይ ግን ከተፈራጅነት ወደ ፈራጅነት ተሸጋግሯል። መዘመር እንዲህ መዝፈን እንዲህ ለዚህ አይነተኛ ማስረጃ ነው። ሙዚቃው የእግዚአብሔር ምስክር መሆኑን አስረስቶ ጠበቃ ወደ መሆን አሸጋግሮታል። ይህ ደግሞ ተጋድሎውን ከሃይማኖት ማዕቀፍ አውጥተን በዓለማዊ መነጽርም ጭምር እንድንመለከተው ይረዳል። ባርኔት ዘኤንላይትመንት ኤንድ ሪሊጂን The Myths of Modernity በተሰኘ ድርሳኑ ሃይማኖትን የተንተራሱ አመጾች በባህሪያቸው ከነገረ ዘመናዊነት ጋር ይተሳሰራሉ ይላል። የጸቡ መነሻ መጽሐፍ ቅዱሳዊ ቢሆንም ግብግቡ ግን የቀደመው ሰው በልኩ ያዘጋጀው ስርዓት ልክ አይደለም ብሎ ማሰቡ ነው። ይህ ሲሆን ሰዋዊው ስርዓት ፈጠረ የተባለውን ልምድ መነቅነቅ ይጀምራል። መጽሐፍ ቅዱሳዊ አስተምህሮዎች ላይ ሙግት ይበዛል። አሮጌ የተባለው ስርዓት አጣብቂኝ ውስጥ ይገባል። ራሱን ማዘመን ካልቻለም በሰፌድ ላይ ሩጫው ይበረታል። እድሎችን ከሰጠ አመክንዮአዊ ማህበረሰብን ለመፍጠር እርሾ ይሆናል። ልማድ የለሽነት አዲስ ልማድን ያበጃል። የአውሮፓውያኑ ታሪክ ለእንዲህ ያለው ገጠመኝ ጭሰኛ ነው። የወዲያ ማዶ ሰዎች በዘመነ አብርሆት ወይም ኢንላይትመንት ዋዜማ ላይ ሃይማኖትን መነሻ ባደረጉ ጥያቄዎች ተንጠዋል። እነዚህ ጥያቄዎች ከአገር አገር የሚለያዩ ቢሆንም የብዙዎቹ ፌርማታ ግን የቀደመውን ልማድ ሽሮ አዲስ ስርዓትን ማበጀት መሆኑ የሚያከራክር አልነበረም። እውቁ የሥነ ማኅበረሰብ ተመራማሪ ኢማሂል ደርካሂም እንዲህ ያለውን ነውጥና ለውጥ ከተመለከተ በኋላ ዘመናዊነት ማለት ልማድ የለሽነት ነው የሚል ብያኔን እስከ መስጠት ደርሷል። ለምን የሚለውን ዘርዘር አድርገን እንመልከተው። በመካከለኛው ዘመን በእንግሊዝ በፈረንሳይና ጀርመን የተነሳው ሃይማኖታዊ ክርክር መነሻው መጽሐፍ ቅዱሳዊ ቢሆንም የግል ማዕከሉ ግን ነገሥታቱና የሃይማኖት ተቋማት መሪዎች ነበሩ። እንዲህ ያለው እውነት አንድም የተጋድሎ ማጠንጠኛ ከሃይማኖት የላቁ ጉዳዮችን ማንገቡን ሲጠቁም፣ አንድም ትግሉ መጽሐፍ ቅዱስ የሚተቸውን ሰዋዊ ስርዓትን በመገዳደር ላይ መመስረቱን ያመለክታል። ይህ ግን በነውጡ ሂደት ውስጥ ከፊት ለፊት የሚታይ ሳይሆን ውስጥ ለውስጥ የሚንሰራፋ ነው። ከዚህ አንጻር አመፁም ባለ ሁለት መልክ አድርገን እንመለከተዋለን፣ ሃይማኖትና ዓለማዊነትም የተዛነቁበት መሆኑን እንረዳለን። በተጋድሎ ሂደት ውስጥ የሚያልፉ ሰዎች ግን ይህንን አያውቁትም አሊያም አይነግሩንም። በዚህ መነሻም ትግላቸው ለሰማዩ መንግስት መሆኑን ብቻ ለማስረዳት ይባትላሉ። አውሮፓውያን ይህን መሰሉን የዘመን ምስቅልቅል ገጽታ የዲስት ንቅናቄ ይሉታል፣ የእንቢተኝነት ወቅት መሆኑን ለመግለጽ። ዲስቶች ዋና ባህሪያቸው ልማድን ከመጽሐፍ ቅዱስ አንጻር መፈተሽ ነው። በዚህ ሂደትም ተለምዳዊውን ዓለም ዳግም ለመበየን ጥረዋል። ማኅበረሰቡ የተደገፈባቸውን አእማዳስ ሳይቀር አነቃንቀዋል። የሰውና የፈጣሪን ተግባቦት ብቻ ሳይሆን የሰውና የመንግስትን ግንኙነትም በአዲስ መንገድ ለማዋጀት ጥረዋል። ተጋድሎው እንደ ጠዋት ጤዛ ታይቶ ጠፊ አልነበረም። በተለያዩ አገራት ትክክለኛው መንገድ በዚህ ነው የሚሉ ተቃውሞዎችን አስነስቷል። ምላሹ ግን ቅርብ አዳሪ አልሆነም። ጥያቄውን ሳይሆን ጠያቂውን አስፈረጀ። መጽሐፉ አላለም የሚልን ሐሳብ መሰንዘር ሰይጥንና ተደረገ። ቅዋሜ ብቻውን ሐሳብን የመግታት አቅም ስለሌለው ነገሩ ተሰራጨ እንጂ አልበረደም። ከሃይማኖታዊነት ተሻግሮም ፖለቲካዊና ማኅበራዊ መልክን ተላበሰ። ከእኔ ውጭ ለማንም አትስገዱ ብሏል ያሉ ወገኖች ለነገሥታት አንሰግድም በማለታቸው ተሳደዱ። የምንፍቅናቸው ዋጋም በሰማይ ብቻ ሳይሆን በምድር እንዲሆን ተደነገገ። ነባሩን ሥርዓት የተከናነበው ምእመንም የዲስቶች ንቅናቄ የኀጣን መሆኑን አልተጠራጠረም። ሐሳባቸውን አነወረ፣ ድርጊታቸውን ኰነነ። ጥያቄው ግን አሁንም ሊከስም አልቻለም። ይባስ ብሎ በተብራራ መንገድ በመጻሕፍት መውጣት ጀመረ። ባርኔት በ1563 የተጻፈው ኢንስትራክሽን ቹሬቴን የተባለ መጽሐፍ ለዚህ እንቅስቃሴ ፋናዋጊ ነው ይላል። የመጽሐፉ ደራሲ ፒርቨርት ከማኅበረሰቡ የተነጠለው ነባር ሃይማኖታዊ ልማዶችን መጽሐፍ ቅዱስ ውስጥ አይገኙም በማለቱ ብቻ አልነበረም። ይልቁንም የመጽሐፉን ቃል ለመተርጎም ሞከረ እንጂ። የእሱ ተከታዮችም በተለይም በ17ኛው መቶ ክፍለ ዘመን ይህን ነጻ አስተሳሰብ በመስበክ የቆየውን ልማድ በመነቅነቅ የተበታተነ የመሰለ ኃይላቸውን አሰባሰቡ። ትክክል ነው አይደለም የሚለው ክርክርም ከመቼውም ጊዜ በላይ አከራካሪ ሆነ። ትርምሱ በፒርቨርት ተጀምሮ በፒርቨርት አልቆመም። ዣን ፊሎዋንን የመሰሉት አመፀኞች ደግሞ ያሳደገቻቸውን ቤተ ክርስቲያን አስተምሮ ትክክል አይደለም ብለው ድርሳን አዘጋጁ። የካቶሊክ ቤተ ክርስቲያን ለውጥ ያስፈልጋታል ብለው በአደባባይ ሞገቱ። ከሃይማኖት ክርክር አልፈው አጠቃላይ የማኅበረሰቡን ዘልማድ አወገዙ። ወቀሳቸው መጽሐፉ ያላለውን ነገር ሰዎች ሲጭኑብን ዝም ብለን አል ይቀዳል፣ እውነተኛውን ቃል ዘንግተን በሰው ፍርጃ የምንገዛ ሁነናል ማለትን ያስታውሳል። ክርክሩ የአመክንዮ ናቸው የተባሉ ጉዳዮችን በአመክንዮ መተካት ከፍ ሲልም ከልማድ ቀንበር ነፃ መውጣትን ግብ ያደረገ ነበር። የድስት መሪዎች ለቤተ ክርስቲያን ቀኖናና ትውፊት ለውጥ ብቻ ሳይሆን ለማህበራዊ መዋቅር ሽግግር የተጉናቸው የሚለውን ሀሳብ በውሉ በማስረዳት በኩል ኢቫንጀሊካን ቤተ ክርስቲያን ውስጥ የተነሳው አመጽ ጉል ስፍራን ይዛል። ሮይ ፓርተር ኢንላይትመንት ብሪቴን ኤንድ ዘ ክሬሽን ኦፍ ሞደርን ወርልድ በተሰኘ መጽሐፉ የዲስት ንቅናቄ አመክንዮአዊ ክርክርን በማህበረሰቡ ውስጥ በማስጀመሩ የዘመን አብርሆትን ጎ ሲቀድ ለዘመናዊነት ደግሞ እርሾ ሆኗል የሚለውም ለዚህ ነው። ባርኔትም ኤርነስት ካሲርን ጠቅሶ የአመፁ መሪዎች ክርክር ለእንግሊዝ የዘመን አብርሆት እንቅስቃሴ ከፍተኛ አስተዋጽኦ ማበርከቱን ይጠቅሳል። ቁም ነገሩ ግን ጥቅላዊ ድምዳሜው አይመስለኝም። ይልቁኑ ዲስት ውስጥ የተነሱ ሐሳቦች ከሃይማኖት ወደ ዓለማዊ ሥርዓት እንዴት ሊሰርጉ ቻሉ ማለት ያስፈልጋል። መጽሐፍ ቅዱስ ሥርዓት የሌለውን ዓለም ሥርዓት ለማስያዝ መባተሉ እሙን ነው። ሕግጋትና አስተምሮም ለሰማያዊ ብቻ ሳይሆን ለምድራዊም ሕይወት አስፈላጊ መሆኑ እንደዚያው። በዚህ ምክንያትም ሃይማኖትን መሰረት አድርገው የሚካሄዱ ክርክሮች አፍታም ሳይቆዩ ምድራዊውን ስርዓት ያናጋሉ። የአድርግ አታድርግ ክርክሮች አዘቦታዊውን ሕይወት ያሸብራሉ፣ ፖለቲካውን ሳይቀር ገብተው ያምሳሉ። በአብዛኛው አውሮፓ ከ1618 እስከ 1646 የተካሄደው የእርስ በርስ ጦርነትም መሰረታዊ መነሻው ከዚህ ጋር ይተሳሰራል። የኢትዮጵያን ነባራዊ ሁኔታ ካየንም የሚልቅ እንጂ የሚሻል አይደለም። ከምዕራቡ ዓለም ስድስት ዓመት ቀደም ብሎ በ1612 የተጀመረው የእርስ በርስ ጦርነት ሁለት አስርታትን ተሻግሯል። ይህ እርስ በርስ ግጭት አጼ ሱስንዮስ ሥልጣን በመያዛቸው ብቻ የተፈጠረ አይመስልም። ይልቁን ምዕት ዓመታትን ወደ ኋላ ተመልሰን እንድንመለከት ይገፋፋናል። አቡነ ኤዎስጣቴዎስ ደቀ መዝሙሮቻቸው በራሳቸው እጅ ሰርተው እንዲመገቡ እንጂ ከማንም ምንም ነገር እንዳይቀበሉ፣ እንዲያውም በእጃቸው ከሚሰሩት ችግረኞችን እንዲረዱ ያስተምሩ ነበር። አቡነ ኤዎስጣጤዎስን ከሌሎቹ መነኮሳት ጋር ያላግባባቸው የመጀመሪያው ምክንያት ይሄ ገዳማቱን ከነገስታቱ ከመኳንንቱና ከባለጸጎች ተጽዕኖ ነጻ ለማድረግ ያደረጉት ጥረን ነበር። የአቡነ ኤዎስጣጤዎስ የትውልድ ዘመን 1272 ሲሆን በ13ኛው መቶ ክፍለ ዘመን የነበረውን የሃይማኖት ክርክር የመሩ ሰው እንደሆኑ ይጠቀሳል። በዚህ የተነሳም ከአጼ አምደ ጽዮን ፊት ሳይቀር ቀርበው መጽሐፉ የሚለው እንዲህ ነው በሚል ተከራክረዋል። በምንኩስና ሕይወት ውስጥ ያሉ ሰዎች እግዚአብሔር የማይወደውን ነገር እያደረጉ ነው ሲሉ ነቅፈዋል። ተቃውሟቸው ሃይማኖትን የተንተራሰውን ሰዋዊ ስርዓት መናድ ብቻ አይመስልም። አእምሮታቸው ካስተምሮ ውጭ የሆኑ ልማዶችን መገሰጽ ነበር። ግን ያሰቡትን ያህል ርቀት አልተጓዙም። የንጉሱን ቃል አደመጡ። የአቡነ ኤዎስጣጢዎስ ከሰዋዊ ስርዓት ጋር የተደረገ ተጋድሎም በአጭሩ ተቀጨ።